ያሳዘነኝ አብይ የጋዳፊ እጣ ይገጥመዋል ብለው የሚፎክሩ የአማራ ደጋፊዎቹ ከዓመት በፊት ቅዱስ አብይ ምናምን ሲሉት የነበረ ሰው ነው። እኔ ቢያንስ ከአንድ ዓመት በፊት አብይ የጋዳፊ እጣ እንዲገጥመው አልፈልግም ብዬ ነበረ በግሌ። ስለዚህ የሚቀርለት አይመስለኝም የጋዳፊ እጣ ማለት ነው። ስለዚህ ፍርድ ቤት ነው የሚቀርበው ወይስ እንደ ጋዳፊ ነው የሚወጣው የሚለው እኔ የሚወስነው አይደለም። ቢያንስ የጋዳፊ ጣስ ሲገጥመው አራት ኪሎ አካባቢ መሆን አልፈልግም፣ ፍላጎት ስለየለን እንደ እንትን። ለማንኛውም ፍትህ ነው የሚገባቸው፣ ፍትህ ይገባቸዋል። ማለት እንደ ጋዳፊ ነው መጨረሻቸው የሚሆነው የሚለው የሚወስነው የዛው አካባቢ ሰው ነው። ኢሳያስም የሚቀርለት አይመስለኝም በዚህ ከቀጠለ ኢሳያስ፣ ትልቁ ሀብት የኤርትራን ህዝብ የማስክሌት አድርጌዋለሁ፣ አዳክሚዋለሁ የሚለው ስሜቱ ነው። ደንተው አይደለም ስለ ኤርትራ ሶ ለፍትሕ ግን መቅረብ አለባቸው በሚለው የምንስማማ ስማማ አይመስለኝም። ያው እነዚህ ሁለት መሪዎች በትግራይ ሕዝብ ላይ በፈጸሙት ግፍና ምን ያህል ነው መቅረብ አለባቸው ብቻ ነው ማለት የምችለው። ዓለም አቀፉ ማህበረሰብ ሲሪየስ ጥያቄዎች መጠየቅ ጀምሯል። አሁን አብይ ላይ ሲሪየስ ጥያቄ ጠይቋል ብዬ አላምንም መጠየቅ መቻል አለበት። አብይ እሱኮ ሪፎርመር ነበረ እንደው የማይሆን ሰው ጋር ተሻርኮ ምክንያቱም መጽሐፍ ቅዱስም ይላል መጥፎ ባልንጀርነት ያጠፋል ይላል፣ ባድ አሶሴሽን ይላል። አይ መጥፎ ባልንጀርነት ያጠፋል አውቃለሁ። ባልንጀርነቱን የመረጠው ራሱ ነው። ምክንያቱም እሱ የፈለገው ኢሳያስን አጋግሎ አጋግሎ የሆነ ጠላቱን ያንበረክካል ዋና እንቅፋት የሚለውን ለሱ ሄጅሞኒ ለሱ አምባገነነት እንቅፋት የሚባለው የትግራይ ህዝብ ነው። በነገራችን የትግራይን የማስተዳደር ፍላጎት የላቸውም። ጠፍቶ ነው ማየት የሚፈልጉት ትግራይ ተዳክሞ ኢማስኪሌትድ ሆኖ ተሰልቦ ማየት ነው የሚፈልጉት። ሁለቱም ተመሳሳይ ነው ፍላጎታቸው። ሶ ይሄንን ትግራይን አዳክማል፣ ከነሱ ጋር ሆኖ አማራ ይዳከማል፣ ኤርትራ ይዳከማል። ከዛ በአዲስ ጉልበት እነ ሽመልስ ልዩ ኃይል ብሎ ይሰበሰቡታል። እሱን ደግሞ ይዞ ታንክ እያንጋጋ አስመራ ይገባል፣ ቀይ ባህር ድንበራቸው ነው ይላል። ከዛ የኢትዮጵያን ታላቅነት የመለሰ ተብሎ በአማርኛ ይዘፈንለታል። በርካታ እንደዚህ አይነት ሰው ገለህ መጨረሻ ይዘፈንልሃል። ግን ደግሞ ዘፈን አለ። የማን ቤት ጠፍቶ የማን ልጅ በጅ የሚል ዘፈን አለ፣ የአማርኛ ዘፈን። እሱን ነው እየፈጠሩ ያሉት። የማን ቤት ጠፍቶ የማን ልጅ በጅ ነው እያለ ያለው ኢሳያስ። የአውሬ መራቢያ አደረገለው ዘፈንህን ነው እየደገመ ያለው ኢሳያስ። ለማንኛውም እነዚህ ሰዎች ለፍርድ መቅረብ አለባቸው፣ መቅረብ አለባቸው። ፌዝ ነው የሚሆነው ለፍትህ ኮንሰፕት ራሱ፣ ለጽንሰ ሀሳቡ ፌዝ ነው የሚሆነው እነዚህ ሰዎች በፍርድ ሸንጎ ባልቀረቡበት ቀን በራሱ በጽንሰ ሀሳቡ በፍትህ ላይ እንደተቀለደ ነው መቆጠር ያለበት። በእኛ በኩላችን በምናደርገው ትግል ኃይላቸው ይዳከማል፣ ይሄን እናረጋግጥልሃለሁ። አብይን አራት ኪሎ ገብቼ የማስወጣት ፍላጎት የለኝም። እዚህ ላይ ምንም ብዥታ ሊኖር አይገባም። ከአራት ኪሎ ሆኖ ትግራይን እንደማያንበርከግን እርግጠኛ መሆን እንፈልጋለን። እናደርገዋለን። ደንደን ነው አዳ ሀሎ ሄጂ ኢሳያስ ጋር ምሮራጥበት ምክንያት የለም። እዛ ሆኖ ትግራይን ሕፃን መድፈር የሚቀጥልበት ሁኔታ ግን እንዳይኖር ከትግራይ ወጣት ከትግራይ ሕዝብ ጋር ሆኜ ሰራለሁ። እናደርገዋለን። ሶ ይሄ የምንሰራው ስራ እዛው ሳለ እነዚህ ሰዎች ለፍርድ የሚቀርቡበት ሕይወት ማምጣት መቻል አለበት። ለፍትህ መቅረብ መቻል አለበት። እዛ ላይ ይዘሃል። ለፍትህ መቅረብ አለባቸው ብዬ ካልኩ ትናንትና አማራ ክልል እንትን መፈክሮች ብለው በራዲዮ የሰማኋቸው አሁን ሰሞኑ ራዲዮ መስማት ጀምሬ ነው፣ ራዲዮ ስላገኘው ማለት ነው። ቴሌቪዥንም ማየት ጀምሬ ነው።